ሀና እኔ ያኔ ቤት መጥቼ እያለ እንዳየውሽ ነው የሆነ ነገር የተሰማኝ። አሁን አንቺን አፍቅሬ ላብድ ነው ምናምን እያልኩሽ አይደለም፣ ግን የተሰማኝ ስሜት እውነተኛ እንደሆነ እርግጠኛ ነኝ። ሄሎ፣ ሀና ሀና። ወይዘሮ ሜናት ምን አድርጌ ነው ከስራ የምታባሪኝ? ምን አድርጌ ይመስላል? እኔ እንጃ እኔ እንጃ ትንሽ እንኳን አታፍ ስ ሰላም የቢሮ አይደል፣ በቃ ብሎ ጭራሽ ልጄን ሀና ላይ እንደዛ አይነት ስትጥል ዝም ብለው አልከኝ፣ ልጄን። አይደለም ወይዘሮ ሜላት፣ አንቺ አላወቅሽው ነገር አለ፣ ግድ የለሽም ላስረዳሽ። ጎበዝ ሠራተኛ ነብዬ ስልሽ ጭራሽ ልጄን ለመመኘት! በቃ ወይዘሮ ሜላት፣ ነገሩ እኮ እንደዛ አይደለም። መቼም ማፍረት የለ እሷ ናት የምታስቸግረኝ። በላ ወይዘሮ ሜላት ሰላም እንዳለችው አይደለም እኔ እሷ ኬታቱት እንዳወራችሁ ማለት እሷ እንዳወራችሁ አለ ወይዘሮ ብለት ትሰማኛለህ። ቢሮ ያሉትን ሴቶች ስታዳር ዝም ያልኩህ ጎበዝ ሰራተኛ ብቻ ሳትሆን ስለምትታዘዘኝም ነበር። አሁን ግን ጥጋብ ልብ ብለን ወጥሮታል። ደግሞ በልጄ ከመጣ ማንም ብትሆን ግድ አይሰጠኝም። አሁን ቤቱን ለቃ ትወጣልኛለች አቶ ድራማ እንግዲህ በክፍል ሃያ ሦስት ላይ እንግዲህ የተፈጠረው ነገር ይህንን ይመስላል ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የሰላም ሀበሻ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛሌ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለው ማለት ነው። ዛሬ እንግዲህ የመጣሁት በኖላዊ ድራማ ተከታታይ ድራማ ነው። በክፍል እንግዲህ ሀያ ሶስት ደርሷል ማለት ነው። በነገራችን ላይ በጣም ምርጥ የሆነ ድራማ ነው፣ መከታተል ትችላላችሁ። በጣም ጥቂት ፓርቶች ነው የሄደው ማለት ነው። ምክንያቱም በጣም መልካም ነገሮችም ስላለው ማለት ነው። እና ውድ ቤተሰቦቼ በባለፈው ፓርት ላይ ያለቀበትን እንግዲህ ሁላችንም እናቃለን ማለት ነው። እንግዲህ የሀናን ቁጥር ከሰላም ስልክ አንስቶ የወሰደው አንተነህ ደውሎ ነበር ከሀና ጋር ማለት ነው። በመጀመሪያ ግን አሴር ያው ሀና እጅግ በጣም አመስግነዋለች ማለት ነው። በጣም እንደ ናፈቃት እንዲሁም ደግሞ እንደ ናፈቀችው ተገላልጠዋል ማለት ነው። ምክንያቱም ሰሞኑን ጠፍተሃል ምን እያደረክ ነው አሴር በማለት ጠይቀው ነበረ እሷም ደግሞ እኔ ስራ እሱም ደግሞ እኔ ስራ እያፈላለኩ ነው። ሰሞኑን የጠፋሁት ለዛ ነው እንጂ እንገናኛለን። ደግሞ እጅግ በጣም ናፍቀሽኛል በማለት ጠይቋት ነበረ። እሷም ደግሞ እኔም እጅግ በጣም ናፍቀኸኛል አሴር በማለት ገለጻለታለች ማለት ነው። ምክንያቱም እኔ የጠፋሁት ያው አንቺ ስለምትጨናነቂ ስላየው ያባትሽን የሕክምና ብር እኔም አንቺም ተባብረን ማግኘት ስላለብን ነው። ስለዚህ ስራ እያፈላለኩ ነው እየጠፋሁት በማለት እንግዲህ አስረድቷታል። ወይኔ ይህን ያክል እያሰብክ ነው እንዴ? እኔ እኮ ዝም ብዬሽ ነው ያወያየሁ እንጂ በዚህን ያክል እንድትጨናነቅ አይደለም በማለት መልሳለች። አሲርም እንዴ፣ እንዴት እንደዚህ ትያለሽ ሀና፣ ያንቺ አባት ማለት እኮ የኔም አባት ነው። ስለዚህ የእሱን ደግሞ አብረን መጋራት እንዳለብን ነው የሚገባኝ ስለዚህ ግዴቴ ነው በማለት እንግዲህ ገልጿላታል ማለት ነው። እሷም ደግሞ እጅግ በጣም ደስ ይለኛል፣ አንተም ሁልጊዜ ከጎኑ ስላለ እጅግ በጣም ደስ ነው የሚለኝ። ጠዋት ጠዋት ወጥቼ ማታ እስከምገባ ድረስ አላስብም፣ ምክንያቱም አንተን ለአባቴ ከጎኑ ስላለ በማለት እንግዲህ ሀና ገልጻለታለች ማለት ነው። ሌላው እንግዲህ ስለ አንተነህ ነው። አንተነህ እጅግ በጣም ተንኮለኛ ሰው ማለት ይቻላል ማለት ነው። ተንኮለኛ ሳይሆን በጣም በሴቶች ላይ ብዙ ነገሮች የሚያደርግ ነው ማለት ነው። ምክንያቱም ሀናን እንግዲህ ያው ለመቅረብ እየሞከረ ነው። ስለዚህ በውበቱ በምንም ያልተማረኩ ሴቶች የሉም። ስለዚህ ያው ሰላምን እንግዲህ ሰላምን ማለት እንግዲህ የወይዘሮ አልማዝ ልሽ እንደዛ ያደረጋት እሱ ራሱ አንተነህ ነው ማለት ነው። ግን ደግሞ ወይዘሮ አልማዝ አታቅም ወደ ቤት በመጣ ሰዓት ከስራ ወደ ቤት በመጣ ሰዓት እንግዲህ አይኑን ከሀና ላይ ጥሎ ነበር። ሀናን እጅግ በጣም መልካም ልጅ እንደሆነች እና የእነሱ ሰራተኛ እንደሆነች ወይዘሮ አልማስ ነግራለች። እና ልክ ከዚያ ከቢሮ እንደምታያት ሴቶች የሆነ ነገር አደርጋለሁ ብለህ ብታስብ ግን እኔ አለቅህም በማለት ብቻ ግን በማስፈራራት እንትን ብላለች። ምክንያቱም ሀናን በጣም ምርጥ ልጅና ቅን ልጅ ነች። ስለዚህ እንዳንተ አይነቱ አይ አይገባትም በማለት እንግዲህ ተናግራለች ማለት ነው። ምክንያቱም ይህን አይንህን ማንሳት አለብህ አንተ ሴቶችን ባየ ቁጥር በቃ አይንህን ነው እንትን የምትለው። ስለዚህ አይንህን ከሷ ላይ ማንሳት አለብህ በማለት እንግዲህ አስጠንቅቀው ነበር። በመጀመሪያ ማለት ነው። እንግዲህ አንተ ነህ የሃና ስልክ የታገኘው የታመጠው የሚለው ነገር እንግዲህ ሁላችን አብረን የምናየ ይሆናል ማለት ነው። አንተ ነህ እንግዲህ የሃና ስልክ ያገኘው ከሰላምዬ ጋ ነው። የሰላምዬ ፍቅረኛ ስስ ከሆነ ድረስ ሰላምዬን እየቀረባት ለራሱ ለጥቅሙ ብቻ ነበር። ከእናቱ ብር እያነሳ ስለምሰጠው ብቻ። እንዲሁም ሰላምዬ ባረግ ጊዜ ሰዓት አርግዣለሁ ብላ ስትጠይቀው ስትነግረው ማለት ነው እንደፈለግሽ አድርጌ በማለት እንግዲህ ትቷት ነበረ። ሄደው እሷም እንግዲህ በብዙ ነገሮች በብዙ ጭንቀቶች ነበረ እያለፈችው ማለት ነው። እና ሀና ደም ሰታት ህይወቷንም እንዳተረፈቻት ሁላችንም ያየነው ነው ማለት ነው። እንግዲህ ደህና ስትሆን ደግሞ ተመልሶ ወድሻለሁ፣ አፈቅርሻለሁ በማለት ስበብ ማለት ነው የሀናን ቁጥር እንዲያገኝ አድርገው እንግዲህ ሰላም እያለ እንደቀረባት እንዲሁም ደግሞ ከፌሌ ቁጭ ብለው በነበሩበት ሰዓት ላይ የሰላምን ስልክ አንስቶ የሀናን ቁጥር እንደወሰደ በባለፈው ፓርት ላይ አይተናል ማለት ነው። ስለዚህ ሲደውልላት፣ ሀና ደግሞ አላነሳችም ነበር። በወቅቱ ሲደውል እንዳጋጣሚ ሰላምዬም አብራት ከሀና ጋር ስለነበረች የማን ስልክ ነው? ለምን አታነሽም? ስልክሽ እየደወለ እኮ ነው በማለት ተናግራታለች። እኔ እንጃ ከትናንትና ማታ ጀምሮ ነው ሲደወል የነበረው ስልኩ በማለት እንግዲህ ያው ሀና ለሰላም ትነግራታለች ማለት ነው። ችግር የለውም እስኪ እኔ ላንሰው ሰው ስጭኝ፣ ልደበርበት በማለት እንግዲህ ስልኩን ሰላምዬ ታነሳዋለች ማለት ነው። ያዋራት ግን አንተ ነህ ነበር። እኔ እንዳየሁሽ ወድጄሻለሁ፣ አፍቅሬሻለሁ በማለት እንግዲህ ያው ሲናገራት አይተናል ማለት ነው። ግን ስልኩን ያነሳችው ሰላምዬ ነች። እሱ ግን ሐና መስለው ነበር ማለት ነውና፣ ያለውን ነገር ሁሉ ሰላምዬ ሰማች። እጅግ በጣም ደነገጠች። የምትወደው የምታፈቅረው ሰው እንግዲህ ከሌላ ሰው ጋር ደውሎ ወድሻለሁ፣ አፈቅርሻለሁ አለው። በጣም እንዳየውሽ ነው የወደድኩሽ በማለት እንግዲህ ሲገልጽ ሰላምዬ እጅግ በጣም ደንግጣለች ማለት ነው። መልእክቱ ግን ለሀና ነበረ። እንዴት እኔን እንደዚህ እዚህ ጋር ቁጭ አድርጎ እንዴት እሷን እንደዚህ ይላል ብላ በጣም እጅግ ተናዳለች ማለት ነው፣ እና መጥፎ ሰው እንደሆነም ተረድታለች። ሲቀጥል እንግዲህ ከስራ እንድታባርረው እናቷን እናቷን ጠይቃ ነበረ ማለት ነው። እናቷም አይ አይሆንም፣ ለአንዴት ተራ ሰራተኛ ብዬ እንዴት ነው ከስራ እሱን የማባርረው? እሱ እኮ የስራ ዋና እንትን ነው። ስለዚህ እሱ ሄደ ማለት እኔ ራሱ በቃ ነገሮች ሁሉ አለቀሌ፣ ማለት ነው በማለት እንግዲህ ወይዘሮ አልማዝ መልሳ ነበረ። እኔ ራሱ አናዳይ ነበር፣ ግን ደግሞ ሰላምዬ ሀና ለዚህ ቤት ስንት ውለታ ውላለች፣ እኔን እንኳን አድናኛለች፣ በእሷ ነገር ነው የዳንኩት። እንዴት እንደዚህ ተራ ሰራተኛ ትያለሽ? እናቴ ምን ሆነ? ሲጀመር እኔ ያልኩሽን አንድ ነገርም እሽ ብለሽኝ አታውቂም። በማለት እንግዲህ ተናዳ ነበረ ሰላምዬ። በስተ መጨረሻም እንግዲህ እንዴት እንደሰማቻት እንዴት እንዳወሩ በግልጽ ሆና በእርግጠኝነት ስለ እሷም ነገር ስለነገረቻት መሰለኝ እንግዲህ የስራ መልቀቂያ ደብዳቤዋን አዘጋጅታ ሁሉን ነገር ሳፕራይዝ ነበር እያደረገችው ማለት ነው። እንደ ሁልጊዜው ላይ የተባለ መልኩ እንግዲህ አንተነህ ወይዘሮ አልማስ ተጋብዘው ነበር ማለት ነው። ስለዚህ ዛሬ ሀናን ምግብ ስሪ ብያታለሁ፣ ምሳም ስለምሰራልን። ስለዚህ ወደ እኛ ቤት ሄደን ነው ምሳም ጋብዝ በማለት ሁኔታ እንግዲህ ወስደው ነበር ማለት ነው። ግን እጅግ ደስ የሚል ስጦታ አዘጋጅታለት ነበረ ማለት ነው። እሱ ግን አላወቅም። ሰሞኑን ግን እንክብካቤ አብዝተውብኛል በማለት አይ ለሥራችን፣ በጣም ጥሩ ሥራ ስለምሰራ ነው እንጂ ለሌላ አይደለም በማለት እንግዲህ ወይዘሮ አልማዝ መልሳለታለች ማለት ነው። እና ቀጥታ ወደ ቤት ነበር የሄድኩት። ወደ ቤት ስትሄድ ግን እንዲሁም አንተ ነህና ሀና ተፋጠጡ ማለት ነው። እሷ ስለመጣ እጅግ በጣም ደንግጣ ነበር። ምክንያቱም ያለውን ነገር ሀና ራሷ ሰላምን የሚወዳት የሚያፈቅራት ሰው ሀና ስልክ ጋር እንደደወለ ሰላም ይም ነግራት ስለነበር የምትወደው ወይንም ደግሞ በፊት እንደዚያ ህይወቷን እያበላሸው ወንድ ራሱ አንተ ነህ በመሆኑ በመስማቷ እጅግ በጣም ደንግጣ ነበር፣ ሰላምዬ ማለት ነው እና ወደ ቤት ጋብዘው ሄዳ ነበረ። ስለዚህ በዛው በተቀመጠበት ሰዓት ነበር። ምሳ ከበሉ ከጨረሱ በኋላ ዛሬም የደሞዝ ጭማሪ አደረግሽልኝ እንዴ በማለት እንግዲህ የታሸገ ወረቀት ሰጥተው ነበር፣ ወይዘሮ አልማዝ ለአንተነህ ሰጥተው ነበር። ስለዚህ በስተመጨረሻም መጨረሻም የስራ መልቀቂያ እንደሆነ አንብቦታል ማለት ነው። በወቅቱ ሰላም እየመጣች አንተ የህና ሲገርመኝ ጭራሽ በልጄ ላይ በሰላም እንዴት እንደዚህ አይነት ነገሮችን ታደርጋለህ? በማለት እንግዲህ ወይዘሮ አልማስ እንትን ብለዋል ማለት ነው ተናግረዋል። እና እሱም እጅግ በጣም ተናዷል። እንዴት ከስራ እንዴት እንደዚህ እንድለቅ ታደርግኛለች? በማለት እንግዲህ በጣም ተናዶ ይገኛል ማለት ነው። እና አንተ ነህ በሰራው ስራ፣ በመጥፎ ስራው ከስራ ተባሯል ማለት ነው። እንግዲህ በአንድ ልጇ በሰላምም ስለመጣ እጅግ በጣም ስለተናደዱ ወይዘሮ አልማዝ በጣም ለስራቸው አስፈላጊ የነበረውን ሰው ከስራ አስወጥተውታል ማለት ነው በስተ መጨረሻ ማለት ነው። እንግዲህ ሌላው ፍቅር እና አሴር ናቸው። ፍቅር ያው የአሴር የእንጀራ አባቱ ልጅ ነች ማለት ነው። ስለዚህ ለአሴር ለወንድሟ እጅግ በጣም ታስብለታለች፣ ለአባቷም እንደዚው ታስብለታለች ማለት ነው እና ይጠባበቃሉ ምክንያቱም አሴር ገንዘብ ይፈልጋል። የእናት አባቱን ገንዘብ ይፈልጋል። ያን ገንዘብ አምቶ ደግሞ የሀናን አባትን ማሳከም ይፈልጋል ማለት ነው። ስለዚህ ፍቅር እባክን ይቅርብህ፣ አባቴ ክፉ ነው፣ ሊገልህ ይችላል፣ ክፉ ነገር ያደርስብሃል። ስለዚህ እባክን አሴር ይቅርብ በማለት እንግዲህ ደጋግማ አግንታ ብትጠይቀውም ብትነግረውም እሱ ግን ሊሰማ አልቻለም ማለት ነው። እሱም ደግሞ የእንጀራ አባቱን በፍጹም ማንም አንድ ብርም አላቀምስህም አልሰጥህም፣ እያለ እንግዲህ ሲዝህ ሲናገረው አይተናል ማለት ነው። አሴር ደግሞ የቤተሰቦች ንብረት ለእኔ ይገባኛል፣ አሁን አስፈልጎኛል፣ እንደዚያ አድርገህ ያሳደግከኝ ይበቃል፣ ግን አሁን ላይ ብር ስለምፈልግ ብር እንድትሰጠኝ እፈልጋለሁ የሚል ሀሳብ ነበረ እንግዲህ አሴር ለእንጀራ አባቱ ያቀረበለት በባለፈው ፓርቲ ላይ። አሁንም እንደዚያው እያገኘው ብር ብቻ እንዲሰጠው ነበር የሚፈልገው ማለት ነው። ግን ደግሞ ይህን ነገር ሊሰጠው አልቻለም። እያገኘው ግን በጣም ያስፈራረው ነበረ ማለት ነው። በስተመጨረሻም እንግዲህ ያው በጣም ብሩን የሚሰጠው አስመስሉ እንግዲህ በሌሎች ሰዎች ላይ ይብን ቪዲዮ እራሱ አንስቶ ወንጀል እንዲሰራ አድርጎታል ማለት ነው። እሱ ማን ነው እንደዚህ ያደረገው? የእንጀራ አባቱ ነው ብዬን ማስበው። ስለዚህ ይህ ሁሉ ያደረገው አሴር ሊሆን ይችላል። እኔ በጣም ጠርጥር ያለው ምናልባት እንደዚህ ያደረገው አሴር ሊሆን ይችላል የሚል ሃሳብ አለኝ። አልያም ደግሞ ሰውየው የእንጀራ አባቱ አሴርን እንደዚህ አድርጎ እስር ቤት ሊያስገባው ፈልጓል። ማንኛው ክፉ ስራ እንዳሰበ በነገራችን ላይ ለእኔ ግልጽ አልሆነልኝም ማለት ነው። ለምን በስተመጨረሻ የሰውየው መሳሪያ እንዲሁም ደግሞ የያዘው ብር ጠቅለው ይዘውት ሄደዋል ማለት ነው። እና ከአሴር ጋር የሚሰሩት ናቸው ወይንስ ደግሞ ከፍቅር አባት ጋር የሚሰሩ ግለሰቦች ናቸው የሚለው ነገር እንግዲህ በመስተመጨረሻ ስለሆነ በጣም የሚያጓጓ ፓርት የሚሆነው በክፍል ሀያ አራት ማለት ነው። ሁላችን በጉጉት እንጠብቃለን። አሴር የባሰ ብር አገኛለሁ እንዲሁም ደግሞ የሀናን አባት ያሳክማለሁ በማለት በደግነት አስተሳሰቡ ይዞ እንደገና ሌላ እስር ቤት ከገባ፣ እውነት ለመናገር የሀና አባት ራሱ አያምኑትም። ምክንያቱም ያው ሲሰርቅ የተያዘ ወይ የሆነ ነገር ሲያደርግ የተያዘ ነው የሚመስለው እንጂ የራሱን ሀብቱን ብሩን እየጠበቀ እየጠየቀ አይመስላቸውም ማለት ነው እና ያው አሴፍ እዚህ ጉዳይ ውስጥ ገብቷል። ማን ይቆምለታል? ማንስ ደግሞ ከጎኑ ይሆናል የሚለውን እንግዲህ አብረን እምናይ ይሆናል ማለት ነው እና አንተነህ ከሰላምዬ ህይወት ምን ጥቅም ብሎ ወጥቷል። እና ውድ ቤተሰቦች የዛሬው ቪዲዮን ይህን ይመስላል። በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የተሆኑ ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለው መልካም ጊዜ ተመኘውላችሁ።